በሐረርና ቤተልሔም ሁለተኛ ደረጃ ትምህርት ቤቶች የሚገኙ የአስራ ሁለተኛ ክፍል ተማሪዎች ከዓመቱ ጅማሩ አንስቶ ለትምህርታቸው የላቀ ትኩረት በመስጠት ዘንድሮ ለሚሰጠው የአስራ ሁለተኛ ክፍል ብሔራዊ ፈተናም ዝግጅት ሲያደርጉ ቆይቷል። ተማሪዎቹ በግላቸው ካደረጉት ዝግጅት ባሻገር በመምህራን ሲሰጣቸው የቆዩ ድጋፎች አሁን ላይ በእውቀትና በስነ ልቦና ረገድ በቂ ዝግጅት እንዲያደርጉ አስችሏቸዋል ከክላስ መምህሮቻችን የሚሰጡንን ትምህርቶችና እንዲሁም ደግሞ በግላችን ላይብራሪ ድረስ በመሄድ እየተገኘን የተለያዩ አጋዥ መጽሐፍትን እንዲሁም ደግሞ ኢንትራንስ ቤዝድ የሆኑ የተለያዩ የክልል ሞዴሎችና ከዚህ በፊት የነበሩ ደግሞ ኢንትራንስ ጥያቄዎችን እየፈለግን በመስራት በዚህ መልኩ ነው ዝግጅታችን። በትምህርት ቤት ደረጃ ድጋፍ እያደረገልን ነው፣ እንደዛውም እኛ ተማሪዎች እርስ በርስ ድጋፍ እየተደራረገን ነው። ትምህርት ቤቱ በስነስርዓት በትምህርት ሰዓት ያስተምረናል። እንዲሁም በተጨማሪ የኋላ አመት የ የዘጠነኛ ክፍል የ የአስረኛ ክፍል ና የአስራ አንደኛ ክፍልን ይከልጹልናል። እንደዛውም ጥያቄ ይሰጡናል። ትምህርት ቤታችን ባዘጋጀን ላይብረሪ ምሳሳታችን ና ረሳታችን በመጠቀም እናጠናለን። አስተማሪዎችን በደንብ ይደግፉናል፣ ጥያቄዎች ያሰሩናል። እና አብረን ጓደኞችም ተማሪም እርስ በርስ እየተረዳዳን የዋሪፊ ዝግጅት እያደረግን እንገኛለን። መምህሮቻችን እንግዲህ በበቂ ሁኔታ በስለ ልቦናውን በትምህርቱም በደንብ እያገዙን ይገኛሉ። አሁን ለምሳሌ ዓመቱን ሙሉ ስናጠናም ነበረ በላይብረሪ ሲቀጥል ደግሞ እዚህም ከሰዓት እንደት ቶሪያ ተጨምሮ ይሰጠን ነበረ። በቀሪ ቀናትም ከሚያዘናጉ ድርጊቶች በመራቅ ለዓላማቸው መሳካት በቁርጠኝነት መንቀሳቀስና ፈተናውንም በራስ መተማመን መንፈስ መውሰድ ያስፈልጋል። በቂ ዝግጅት አድርጊያለሁ። ከኔ የሚጠበቅብኝ ማጥናት ባለብኝ ሰት ያጠና ከበር ማድረግ ያለብኝ ፖርሽኖችን ከበር አድርጊያለሁ። መስራት ያለብኝ ጥያቄዎች ሰርቻለሁ እና አሁን ግቤ ያው ጥሩ ውጤት ማምጣት ማለፍ ብቻ ሳይሆን ጥሩ ውጤት ማምጣት ነው። ምክንያቱም ይሄ የአስራ ሁለት ዓመት የልፋት ውጤት ነው። በሳምንታት ምናምን የሚቆጠሩ ጊዜዎች ነው ያሉት እና በዚህ ጊዜ የሞዴል ጥያቄዎችን በጣም መለማመድ ኤክሰርሳይስ ማድረግ አለበት። እራሱን በማይንድ ሴት ማዘጋጀት አለበት። መደንገጥ ብዙ አይገባም፣ መፍራት ብዙ እንደገና። እነዚህ ነገሮች ካስወገደ ፈተናው ማያልፍበት ምንም ምክንያት የለም ብዬ አስባለሁ። በየትምህርት ቤቶችም ባለፉት አመታት የተመዘገቡ ውጤቶችን መነሻ በማድረግ ከመደበኛው ትምህርት በተጨማሪ የማጠናከሪያ ትምህርቶችን በመስጠትና ከሚመለከታቸው አካላት ጋር በመቀናጀት ተማሪዎችን የማብቃት ስራም በልዩ ትኩረት ሲከናወኑ ቆይቷል። በተለይ ከባለፈው ዓመት በዚህ አመት ይሻላል ብለን ካቀርናቸው ቅዶች መካከል በየሳምንቱ ማክሰኞና ሐሙስ እና ቅዳሜ ጠዋት ከ2 ሰዓት እስከ 6 ሰዓት ባለው የማጠናከሪያ ትምህርት ፕሮግራም ከጥቅምት ወር ጀምሮ መጀመራችን ለዛ ስብራት አንድ መጠገኛ ዘዴ ነው ብለን ያሰብነው። ለየት ያለው ምንድነው? በዘንድሮ ተጨማሪ ነገር ያደረግነው ብዙ የፈተና ሳይክሎች አድርገናል። ተደጋጋሚ ሙከራ እንዲያደርጉ ልጆቹን ቴስት በማድረግ ውጤታማ የበለጠ ዘንድሮ መቶ ፐርሰንት ለማምጣት በዝግጅት ላይ ነው ያለነው ማለት ነው። ተማሪዎች ሙሉ ጊዜያቸውን በትምህርት ላይ እንዲያሳልፉ ከወላጆች ጋራ ሰፊ የሆነ ውይይት አድርገናል። ተማሪዎች የስነልቦና ዝግጅት እንዲያደርጉ በተከታታይ ፕሮግራሞች አካተናል። በተጨማሪም የቤተ መጻሕፍት አጠቃቀማችንን ለየት ባለ መልኩ ቅዳሜና እሁድን ጨምሮ እስከ ምሽቱ አንድ ሰዓት እንዲጠቀሙ እና መምህራን ደግሞ የተለያዩ ጥያቄዎችን እየሰሩ ወይም እያሰሯቸው እንዲለማመዱ በማድረግ የተሻለ ውጤት እንዲያመጡ የበኩላችንን ጥረት አድርገናል። ባህረሪ ክልል አስፈላጊውን መሰረተ ልማት በማሟላት ተማሪዎች ሙሉ ጊዜያቸውን ትምህርታቸው ላይ እንዲያሳልፉና መምህራንም በሙሉ አቅማቸው ተማሪዎችን እንዲደግፉ በማድረግ የ12ኛ ክፍል ሀገር አቀፍ ፈተና ውጤትን ለማሻሻል በትኩረት ሲከናወን ቆይቷል። መምህሩ ዊኪንድ እና ቲቶሪያል በመስጠት እንዲሁም ፈተናዎችን በማለማመድ ተማሪዎቹ የማዘጋጀት ስራዎች ናቸው ሲሰሩ የነበሩት ማለት ነው። ሌላኛው በተማሪዎች ማይንድ ሴት ላይ ነው ስንሰራ የነበረው ይህም ማይንድሴት ላይ ተማሪዎች እንዲዘጋጁ ስነልቦና ዝግጅት እንዲኖራቸው የማድረግ ስራዎች ሲከናወኑ የቆዩ ናቸው ማለት ነው። ሌላኛው የትምህርት ቤት ግብአትን የማሟላት ነው። ይህም በኦንላይን ለሚፈተኑ ተማሪዎች የኮምፒውተር የማሰባሰብ ከየትምህርት ቤቶቹ እና የተለያዩ የኢንስታሌሽን ስራዎችን የመስራትና የኢንተርኔት ቁጥሩን ከፍ የማድረግ ስራዎች ናቸው ሲሰሩ የነበሩትና ይሄን ተማሪ ቁጥር መሰረት ባደረገ ተማሪዎች በኦንላይን እንዲፈተኑ የማድረግ ስራዎች ተከናውነዋል ማለት ነው። ሌላኛው ተማሪዎች ሞዴል እንዲወስዱ ነው ያደረግናቸው። የሞዴል ዝግጅት በቢሮ ደረጃ የተዘጋጀውን ተማሪዎች እንዲወስዱ አድርገናል። በዘንድሮ የ12ኛ ክፍል ብሔራዊ ፈተናም በክልሉ 2290 የሚጠጉ የግልና የመንግስት ሁለተኛ ደረጃ ትምህርት ቤት ተማሪዎች ፈተናቸውን በበየነ መረብና በወረቀት ይወስዳሉ። አጠቃላይ ቁጥራቸው 2292 ተማሪዎች ናቸው። የዊኪንድ የቲዩቶር ስራዎች ተጠናቀዋል። አሁን ተማሪዎች በራሳቸው በቤታቸው የክለስ ስራ እንዲሁ የመከለስ የመጠያየቅ የመደጋገፍ ስራዎች ናቸው። ትምህርት ቤት መጥቶ ደግሞ በሚፈትኑበት ጣቢያ ላይ የመለማመድ ስራዎች ናቸው እየተሰሩ ያሉት። ስለዚህ ቀኑን እየጠበቅን ያለንበት ሁኔታ ነው ያለው ማለት ነው የሚፈተኛ ቀናቸውን